ሰላም ጤና ይስጥልኝ የተከበራችሁ የሶሎዳ ሚዲያ ቤተሰቦቻችን፣ እንዴት ቆያችሁ? ለዕለተ ማክሰኞ ያዘጋጀናቸው ወቅታዊና አዳዲስ መረጃዎቻችን ይዘን ቀርበናል። መረጃዎቻችን እየተከታተላችሁ እስከ መጨረሻው ከኛ ጋር እንድትቆዩ ከወዲሁ በአክብሮት እጋብዛለሁ። በቀዳሚነት ወደምናየው መረጃ ስናልፍ ከጉንበት አምስት በኋላ እንደሚሰረዝ በምርጫ ቦርድ ማስጠንቀቂያ የተሰጠው ህወሓት አሁንም እንደ አዲስ እንደማይመዘገብ አስታወቀ። ህጋዊ እውቅና ያለመመለሱ በስምምነቱ ላይ አደገኛ መዘዝ ያስከትላልም ብሏል። በምርጫ ቦርድ በተቀመጠው ቀነገደብ መሰረት ህልውና ሙሉ ለሙሉ ሊሰረዝ ሁለት ሳምንታት የቀሩት ህዝባዊ ወያኔ ሓርነት ትግራይ ህወሓት በድጋሚ ምንም አይነት ምዝገባ እንደማያካሂድ አስታውቋል። ፓርቲው የሚያዚያ 16 ቀን 2017 ዓ.ም ባወጣው መግለጫ አደራዳሪዎች የአፍሪካ ህብረት ፓነልና ዓለም አቀፍ ማህበረሰብ የህወሓትን ህጋዊ እውቅና ለመመለስ በስምምነቱ ላይ የሚያስከትለውን አደገኛ መዘዝ ተረድተው የድርሻቸውን እንዲወጡ ሲል ጠይቋል። የካቲት 6 ቀን 2017 ዓ.ም የኢትዮጵያ ብሔራዊ ምርጫ ቦርድ ህዝባዊ ወያኔ ሓርነት ትግራይ ህወሓት ጠቅላላ ጉባኤ ማድረጉን ጨምሮ በህግ የተጣለበትን ግዴታዎቹ ባለመዋጣቱ ለሶስት ወራት ከፖለቲካዊ እንቅስቃሴ መታገዱና ፓርቲው በሶስት ወራት የእርምት እርምጃ ሳይወስድ ቢቀር የፓርቲው ምዝገባ እንዲሰረዝም መወሰኑ ይታወቃል። ቦርዱ ፓርቲው እንዲያከናውነው ያስቀመጣቸውን ትዕዛዞች እስካሁን ለመፈጸም ምንም አይነት እንቅስቃሴ እያደረገ የማይታየው ህወሓት በተደጋጋሚ ባወጣቸው መግለጫዎች በምርጫ ቦርድ የተሰጠው እውቅና ቢሰረዝም ባይሰረዝም ህጋዊ ፋይዳ የለውም ሲል መግለጹ ይታወሳል። ህወሓት ባሳለፍነው ሳምንት መገባደጃ ባወጣው መግለጫ በፌዴራል መንግስቱ የተሰረዘው እውቅና፣ ይሄ በፕሪቶሪያ ከሰላም ስምምነቱ ጋር ተመልሰዋል። ለሰላም ካለን ፍላጎት በመነሳት የድርጅታችን እውቅና በይፋ እንዲመለስ ለማድረግ ነው ከፌዴራል መንግስት ጋር በተደጋጋሚ ስንነጋገረው የነበረው ብለዋል። የፌዴራል መንግስት ከፕሪቶሪያው ስምነት ውጭ በሆነ መንገድ በምርጫ ቦርድ በኩል ህወሓት እንደ አዲስ እንዲመዘገብ ለማድረግ አዋጆችና መግለጫዎችን እያወጣ ነው ሲልም ገልጸዋል። በፌዴራል መንግስት እየተደረገ በፌዴራል መንግስት እየተደረገ ያለው የፕሪቶሪያ ስምነትን የሚጥስ አካሄድ በተመለከተ ህወሓት ጉዳዩን ወደ አፍሪካ ህብረት ፓኔል መውሰዱን ያስታወቀው በመግለጫው ፓኔሉም የህወሓት ህጋዊ ሰውነት እንዲመለስና እንደ አዲስ መመዝገብ እንደማይገባው በመግለጽ ውጤቱም እስከ ቀጣዩ የፓኔሉ ስብሰባ ተጠናቆ እንዲቆይ ሀሳብ ሰጥቶበታል ብለዋል። ነገር ግን ፓኔሉ እስካሁን ባለመሰብሰቡ በአጠቃላይ የስምነቱ አፈጻጸም ሆነ የሚታዩ ጥሰቶችን መገምገም አለመቻሉም አመልክቷል። የኢትዮጵያ ብሔራዊ ምርጫ ቦርድ ፓርቲያችን ህወሓትን የማይመለክት አወጅ አዋጆችን በመጥቀስ መግለጫ በማውጣት ተጠምደዋል ሲል የኮነነው መግለጫው በተደጋጋሚ እንደገለጽኩት እውቅና ለማግኘት በሚል የትግራይን ህዝብ ትግል እንዲኮላሽ አላደርግም ብሏል። የፌዴራል መንግስት ከፕሪቶሪያ ስምነት የወጡና በምርጫ ቦርድ በኩል መግለጫዎት ከመስጠት እንዲቆጠብ የጠየቀው ህወሓት ለስምነቱ መፈጸም በሚጠቅም መልኩ የሰረዘውን የፓርቲውን ህልውና ሊመልስ ይገባል ሲልም አሳስቧል። እንደሚታወቀው ህወሓት በፕሪቶሪያ የሰላም ስምነት በኋላ በህዝብ ተወካዮች ምክር ቤት ከአሸባሪነት መዝገብ ተፍቆ እንደ አዲስ በፓርቲነት ልዩ ምዝገባ ተደርጎለት በኢትዮጵያ ምርጫ ቦርድ ታዛቢነት ጉባኤ እንዲያደርግ መመሪያ ቢሰጠውም ህገወጥ ጉባኤ በማድረግ የምርጫ ቦርድን ህግና ደንብ በመጣሱ ምክንያት እንዲሁም የተሰጠውን ተደጋጋሚ እድል ባለመጠቀም በተደጋጋሚ ህገወጥ አካሄድ በመከተሉ ምክንያት የኢትዮጵያ ምርጫ ቦርድ ህወሓትን ከማንኛውም አይነት የፖለቲካ እንቅስቃሴ ለሶስት ወራት እንዲርቅ ይህ ሳያደርግ ከቀረ ግን ህወሓት ከፓርቲነት መዝገብ ላንዴና ለመጨረሻ ጊዜ እንደሚሰረዝ የካቲት 6 2017 ዓ ም በሰጠው መመሪያ አስጠንቀቆታል። ሳልሳይ ወያነት ትግራይ የትግራይ ልማት ማህበር ያጋጠመውን ትርምስ አስመልክቶ መግለጫ ሰጠ። ሳልሳይ ወያነ ትግራይ የትግራይ ልማት ማህበር ያጋጠመውን ትርምስ አስመልክቶ ባወጣው መግለጫ የትግራይ ልማት ማህበርን ስናስብ ለማህበራዊ ልማት በተለይም ለትምህርት መነሳሳት እንደነበር እናስታውሳለን። ስለ ትግራይ ልማት ማህበር ስናስብ የትግራይን ተስፋ አምሮ ያዳበረው የመቀሌ ቴክኖሎጂ ኢንስቲትዩት ኤምአይቲ፣ የአውሮፓ ትምህርት ቤት በሰሜን እየተባለ የሚጠራው ቃላሚኖና፣ የተለያዩ የእውቀት ማዕከላትን እናስታውሳለን። የትግራይ ክልል ብሔራዊ ምልክትና አርማ እንደነበረን በቁጭት እናስታውሳለን። ከህወሓት ተጽዕኖና ጣልቃ ገብነት ፈጽሞ ያልተላቀቀ የትግራይ ልማት ማህበር አንዳንድ ጊዜ በትዕግስት አልፎ አልፎም ብዙ ትምህርት ቤቶችን ለመገንባት ከህወሓት ጋር እየተስማማ ቆይተዋል። እንደ ሁሉም የሲቪልና የበጎ አድራጎት ድርጅቶች ከፖለቲካ ጣልቃ ገብነት የጸዳና የትግራይ ተወላጆች ጥላ መሆን ነበረበት። ቢሆንም ግን ህወሓት ከሚያዚያ 17 እስከ 19 2017 ዓ ም ባደረገው ህገወጥ አካሄድ ሙሉ የአፈና እርምጃ እንዲወስዱ አስችላቸዋል። ይህ ከህወሓት አምባገነናዊ ፖለቲካ የመነጫ እኩይ ተግባር የትግራይ ልማት ማህበር ወደ ውድቀት እንዳመራው ግልጽ ሆነዋል። ይህ የትግራይን ሞት የሚያፋጥነው እኩይ ተግባር አስቀድሞ እንዲቆም የሚጠይቀው ሳልሳይ ወያነ ትግራይ ለትግራይ ልማት ማህበር ሲባል ሁላችንም ሁለተኛ ጉባኤ እንዲደረግ ድምጻችንን ማሰማት አለብን ብሎ ያምናል። የትግራይ ተቋማት ህወሓት ሳይሆን የሁሉም ትግራይ ተወላጆች ንብረት ለማድረግ በምናደርገው ትግል መላው የትግራይ ህዝብ ከጎናችን እንዲቆምም ጥሪውን ያቀርባል። የአርሚ 33 የመገናኛ መሳሪያዎችና ሬዲዮዎች የሐራ መሬት ታጣቂዎች እንደማረኩ አስታወቁ። እሁድ ሚያዚያ 19 2017 ዓ ም ከምሽቱ አምስት ሰዓት ላይ በአርሚ 33 ላይ በተደረገው ኦፕሬሽን የመገናኛ መሳሪያዎችና ሬዲዮዎች መማረክ እንደቻሉ ህወሀትን ለመታገል በረሃ የሚገኙት የሐራ መሬት አመራሮች አስታውቀዋል። ወደ ሀገራዊ መረጃዎቻችን ስናልፍ ኢትዮጵያ በብሪክስ የመጀመሪያ ውጭ ጉዳይ ሚኒስቴሮች ስብሰባ ላይ ተሳተፈች። የ2025 የመጀመሪያ የብሪክስ የውጭ ጉዳይ ሚኒስቴሮች ስብሰባ ትናንትና ሚያዝያ 22017 ዓ ም በብራዚል ሪዮ ዴ ጀኖሪዮ ተጀምሯል። ስብሰባው የተከፈተው ዓለም አቀፍና ክልላዊ ቀውሶችን ለመፍታትና የሰላምና የጸጥታ መንገዶችን በማስቀደም የብሪክስ ሚና በሚል ርዕስ ነው። የኢትዮጵያ ፌዴራላዊ ዲሞክራሲያዊ ሪፐብሊክ ውጭ ጉዳይ ሚኒስትሩ ዶክተር ጌዲዮን ጢሞቴዎስ በንግግራቸው ኢትዮጵያ ለባለ ብዙ ወገንነትና የጋራ ደህንነት ቁርጠኝነት ቁርጠኛ መሆኗን አረጋግጠዋል። በማደግ ላይ ላሉ ሀገራት በተለይም ከአፍሪካ ፍትሐዊ ውክልና እንዲኖር የዓለም አቀፍ አስተዳደርን ማሻሻል እንደሚያስፈልግም አረጋግጠዋል። ሚኒስትሩ በተጨማሪ አክለውም የተባበሩት መንግስታት ድርጅት ማዕከል በማድረግ የዓለም አቀፍ አስተዳደር ተቋማት ማሻሻያ ብዙሃነትን ማጠናከር አለባቸው ብለዋል። ሚኒስትሩ አሁን ያለውን ዓለም አቀፋዊ ውጥረት በመገንዘብ ለችግሮች ሰላማዊና ዲፕሎማሲያዊ መፍትሄ በውይይት ለመፈለግ የብሪክስ ሀገራት የሚያደርጉትን ጥረት እውቅና ሰጥተዋል። እነዚህ ጥረቶች በዓለም አቀፍ ደቡብ የሚገኙ ሀገራትን ደህንነት፣ ኢኮኖሚያዊና አጠቃላይ ጥቅሞችን በበቂ ሁኔታ በሚያጎለብቱ ውጤቶች መጠናቀቁን መረጋገጥ እንደሚያስፈልግም ጠቁመዋል። የሚኒስትሮቹ ስብሰባ ዛሬ ቀን መያዝ 29 የሚገባደድ ሲሆን ሚኒስትሮች በተለያዩ ርዕሰ ጉዳዮች ላይ ተወያይተው የሚኒስትሮችን የጋራ መግለጫ እንደሚሰጡም ይጠበቃል። በተመነሳሳይ ሚኒስትር ዶክተር ጌዲዮን ከብሪክስ ሀገራት አቻቸው ጋር የሁለትዮሽ ውይይት ያደርጋሉ። ለቀብር ወደ ቫቲካን ያቀኑት ሩቶ ተቃውሞ ገጠማቸው። ለቀብር ወደ ቫቲካን ያቀኑት የኬንያ ፕሬዝዳንት ዊሊያም ሩቶ የውጭ ቆጣቢነት ቃላቸውን አላከበሩም በሚል ተቃውሞ ገጥሟቸዋል። ፕሬዝዳንቱ የብሔራዊ ምክር ቤቱን አፈጉባኤ ሙሴ ቫንት ለጉላን ቅዳሜ በተካሄደው የፖፕ ፍራንሲስ ቀብር ላይ ኬንያን ወክለው እንዲገኙ ወክለው ነበር። ሆኖም ፕሬዝዳንት ሩቶ በቻይና ያደረጉትን ጉብኝት ካጠናቀቁ በኋላ ወደ ሮም በማቅናት በፖፕ ፍራንሲስ የቀብር ስነ ስርዓት ላይ ተገኝተዋል። ይህም ሩቶን በቀብር ስነ ስርዓቱ ላይ በአካል የተገኙ ብቸኛው አፍሪካዊ መሪ ያደረጋቸው ሲሆን ኬንያውያን ፕሬዝዳንቱ ወጪ ቆጣቢ አይደሉም ሲሉ ድርጊቱን ተቃውመዋል። በርካታ ኬንያውያን ከኑሮ ውድነቱ ጋር እየታገሉ መሆናቸውን በመጥቀስ ፕሬዝዳንቱ ወጪ ቆጣቢ እርምጃዎችን ለመውሰድ ያላቸውን ቁርጠኝነት ጥያቄ ውስጥ ያስገባ ጉዞ ነው ብለውታል። ሌሎች አፍሪካ ሀገራት ቀብሩን የታደሙት በምክትል ፕሬዚዳንቶች፣ ሚኒስትሮች እና የፓርላማ መሪዎች ተወክለው ነው። የቀድሞ ምክትል ፕሬዚዳንት ሪጋቲ ጓቻኳ የሩቶን ውሳኔ በመተቸት ሩቶ የህዝብን ሀብት አባክነዋል ሲሉ መክሰሳቸው ኦል አፍሪካ ዘግበዋል። በየመን ከ60 በላይ አፍሪካውያን በአሜሪካ የአየር ጥቃት ተገደሉ። አሜሪካ በፈጸመችው የአየር ጥቃት ከ60 በላይ አፍሪካውያን እንደተገደሉ ተገልጿል አሜሪካ በሁቱ ኃይሎች ቁጥጥር ስር ባለው በሰሜን ምዕራብ የመን የሚገኘው የስደተኞች ማዕከል ላይ በፈጸመችው የአየር ጥቃት ቢያንስ 68 አፍሪካውያን ስደተኞች መገደላቸው አልማሲራ የተሰኘ የቴሌቪዥን ጣቢያ ዘግበዋል። በጥቃቱ 47 ሰዎች የቆሰሉ ሲሆን እስካሁን የ35 ሰዎች አስክሬን በስደተኞች ማቆያ ውስጥ መገኘቱንም አልማሲራ የተሰኘው የታጣቂ ቡድን የቴሌቪዥን ጣቢያ ገልጸዋል። የቀሩትንም በፍርስራሶች ውስጥ የመፈለግ ስራ እየተሰራ እንደሆነም ጣቢያው አስታውቋል። የአሜሪካ ጦር በጉዳይ ላይ ወዲያውን ምላሽ ባይሰጥም እሁድ ምሸት ባወጣ አሜሪካ ጦር በጉዳዩ ላይ ወዲያውኑ ምላሽ ባይሰጥም እሁድ ምሽት ባወጣው መግለጫ የአሜሪካ ማዕከላዊ እዝ ትራምፕ በሁቲዎች ላይ የሚፈጽመው የአየር ጥቃት እንዲጠናከር ትዕዛዝ ከሰጠ በኋላ የአሜሪካ ኃይል ከ800 በላይ ኢላማዎችን መቷል ብሏል። ማዕከላዊ እዙ ስለ ኦፕሬሽኖቹ ጥልቅ ማብራሪያ እንደማይሰጥ ገልጾ ነገር ግን ኦፕሬሽኖቹ የንጹሃንን ዜጎች የጉዳት መጠን በመቀነስ የሁቴዎቹን የማጥቃት አቅም ማዳከም ያለሙ መሆናቸውን አስረድቷል። ዓለም አቀፉ የስደተኞች ድርጅት በርካታ ቁጥር ያላቸው ስደተኞች ሳውዲ አረቢያን ለመግባት ከአፍሪካ ቀንድ ሀገራት ወደ የመን በጀልባ ይመጣሉ ብሏል። ምንም እንኳ በጦርነት ምክንያት የደህንነት ስጋት ቢኖርም እንደ ኤሮፒያን አቆጣጠር በ2024 6900 ስደተኞች ወደ የመን መግባታቸው ድርጅቱ አስታውቋል። መረጃው የጋዜጣ ፕላስ ነው። የተከበራችሁ የሶሎዳ ሚዲያ አድማጭ ተመልካቾቻችን ለእለቱ መራርጠን ወደ እናንተ ያቀረብናቸው መረጃዎቻችን እስካሁን ስትከታተሏቸው የቆያችሁ ይመስሉ ነበር። እስካሁን ከኛ ጋር አብራችሁን ስለነበራችሁ እያመሰገንኩኝ በሌሎች መረጃዎች እስክንመለስ እንደተለመደው የሶሎዳ ሚዲያ ቤተሰብ በመሆን መሆን ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን አትርሱ። አዳዲስ እና ወቅታዊ መረጃዎቻችን በቶሎ እንዲደርሷችሁ የዶል ምልክቷን ይጫኑ። ሰላም ለእናንተ፣ ሰላም ለኢትዮጵያ።